ጸጋና ሰላም ይብዛላችሁ ውድ የመጽሐፍ ቅዱስ ንባብ ቤተሰቦቻችን፣ መስከረም አንድ ዘፍጥረት አንድ ብለን የጀመርነው እስከ ጳጉሜ አምስት ራዕይ 22 እያደረገን ያለ ነው ጉዞ 51ኛ ቀናችን ላይ ደርሷል። በ51ኛ ቀናችን ኦሪ ዘዳግም ከምዕራፍ አራት እስከ ስድስት ድረስ ያለውን ይሆናል የምናነበው። አብረን እናንብብ። ኦሪ ዘዳግም ምዕራፍ አራት በጌታ በኢየሱስ ስም አነባለሁ። አሁንም እስራኤል ሆይ እንድታደርጓቸው በህይወት እንድትኖሩ የአባቶቻችሁ አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ የማስተምራችሁን ስርዓትና ፍርድ ስሙ። እኔ አዘዝኳችሁን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ እንጂ በአዘዝኳችሁ ቃል ላይ አትጨምሩም ከእርሱም አታጎድሉም። ቤኤልፌጎርን የተከተሉትን ሰዎች ሁሉ አምላክህ እግዚአብሔር ከመካከላችሁ እንዳጠፋ እግዚአብሔር በቤኤልፌጎር ያደረገውን አይኖቻችሁ አይተዋል። ነገር ግን አምላካችሁ እግዚአብሔርን የተከተላችሁ እስከ ዛሬ ድረስ ሁላችሁ በሕይወት ትኖራላችሁ። እነሆ እናንተ ገብታችሁ በምትወርሷት ምድር ውስጥ እንዲህ ታደርጉ ዘንድ አምላኬ እግዚአብሔር እንዳዘዘኝ ስርዓትና ፍርድን አስተማርኳችሁ። ጠብቋት አድርጓትም። ይህችን ስርዓት ሁሉ ሰምተው በእውነት ይህ ታላቅ ሕዝብ ጠቢብና አስተዋይ ሕዝብ ነው በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ ይህ ነውና። አምላካችን እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበው ታላቅ ሕዝብ ማን ነው? በአይናችሁ ፊት ዛሬ እንደማኖራት እንደዚች ሕግ ሁሉ ጽድቅ የሆነች ስርዓትና ፍርድ ያለው ታላቅ ሕዝብ ማን ነው? እግዚአብሔር ህዝቡን ወደ እኔ ሰብስብ በምድርም በህይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውን የሚያስተምሩ ዘንድ ቃሌን አሰማቸው ብሎ በተናገረኝ ጊዜ በአምላክህ በእግዚአብሔር ፊት በኮሬብ በቆምክበት ቀን አይኖችህ ያዩትን ነገር እንዳትረሳ በህይወትህም ዘመን ሁሉ ከልብህ እንዳይወድቅ ተጠንቀቅ፣ ነፍስህንም በትጋት ጠብቅ። ለልጆችህም ለልጅ ልጆችህም አስታውቀው። እናንተ ቀርባችሁ ከተራራው በታች ቆማችሁ ነበረ፤ እስከ ሰማይም መካከል ድረስ እሳት በተራራው ላይ ይነድ ነበረ፤ ጨለማና ደመና ድቅድቅ ጨለማም ነበረ። እግዚአብሔር በእሳት ውስጥ ሆኖ ተናገራችሁ፤ የቃልን ድምፅ ሰማችሁ፤ መልክ ግን አላያችሁም፤ ድምፅም ብቻ ሰማችሁ። ታደርጉትም ዘንድ ያዘዛችሁን ቃል ኪዳን አስሩን ቃላት ነገራችሁ። በሁለቱም በድንጋይ ጽላቶች ላይ ጻፋቸው። ትወርሷቱም ዘንድ ተሻግራችሁ በምትገቡበት ምድር የምታደርጉትን ስርዓትና ፍርድ አስተምራችሁ ዘንድ እግዚአብሔር በዚያን ጊዜ አዘዘኝ። እግዚአብሔር በኮሬ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁም እና እጅግ ተጠንቀቁ እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳ ሁሉ ምሳሌ በሰማይም በታች የሚበረውን የወፍን ሁሉ ምሳሌ በምድርም ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በ ውሃ ውስጥ የሚኖረውን የአሳን ሁሉ ምሳሌ አታድርጉ። ዓይኖችህን ወደ ሰማይ አንስተህ አምላክህ እግዚአብሔር ከሰማይ ሁሉ በታች ላሉት አህዛብ ሁሉ የሰጣቸውን ፀሐይና ጨረቃን፣ ከዋክብትንና የሰማይ ሰራዊትን ሁሉ ባየህ ጊዜ ሰግደህላቸው አምልካቸውም እንዳትስት ተጠንቅቅ። እናንተን ግን እንደዛሬው ሁሉ የርስቱ ሕዝብ ትሆኑለት ዘንድ እግዚአብሔር ወስዶ ከብረት እቶን ከግብፅ አወጣችሁ። እግዚአብሔርም በእናንተ ምክንያት ተቆጣኝ፣ ዮርዳኖስን እንዳልሻገር አምላክህም እግዚአብሔር ርስት አድርጎ ወደሚሰጥህ ወደ መልካሚቱ ምድር እንዳልገባ ማለ። እኔ ግን በዚች ምድር እሞታለሁ፣ ዮርዳኖስንም አልሻገርም። እናንተ ግን ትሻገራላችሁ፣ ያችንን መልካሚቱን ምድር ትወርሳላችሁ። አምላካችሁም እግዚአብሔር ከእናንተ ጋር የተማማለውን ቃል ኪዳን እንዳትረሱ፣ አምላክህም እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል እንዳታደርጉ ተጠንቀቁ። አምላክህም እግዚአብሔር የሚበላ እሳት ቀናተኛ አምላክ ነውና፣ ልጆችን የልጅ ልጆችንም በወለዳችሁ ጊዜ፣ በምድሪቱ ብዙ ዘመን በተቀመጣችሁ ጊዜ፣ በረከሳችሁም ጊዜ፣ በማናቸውም ቅርጽ የተቀረጸውን ምስል ባደረጋችሁ ጊዜ ታስቆጡት ዘንድ በአምላካችሁ በእግዚአብሔር ፊት ክፉ የሆነውን ነገር በሰራችሁ ጊዜ ትወርሷት ዘንድ ዮርዳኖስን ተሻግራችሁ ከምትገቡባት ምድር ፈጥናችሁ እንድትጠፉ እኔ ዛሬ ሰማይና ምድርን በእናንተ አስመሰክራለሁ። ፈጽሞም ትጠፋላችሁ እንጂ ረጅም ዘመን አትቀመጡባትም። እግዚአብሔርም በአሕዛብ መካከል ይበትናችኋል። እግዚአብሔር በውስጣቸው በሚያኖራቸው በአሕዛብ መካከል ጥቂቶች ሆናችሁ ትቀራላችሁ። በዚያም የማያዩትን የማይሰሙትንም የማይበሉትንም የማያሸቱትንም በሰው እጅ ከእንጨትና ከድንጋይ የተሰሩትን አማልክት ታመልካላችሁ። ነገር ግን ከዚያ አምላካችሁን እግዚአብሔርን ትሻላችሁ። በልብህም ሁሉ በነፍስህም ሁሉ የፈለግከው እንደሆነ ታገኘዋለ። ይህም ሁሉ በደረሰብህ ጊዜ ስትጨነቅ፣ በዘመኑ ፍጻሜ ወደ አምላክህ ወደ እግዚአብሔር ትመለሳለህ፣ ቃሉንም ትሰማለህ። አምላክህ እግዚአብሔር ማኀሪ አምላክ ነውና አይተውህም አያጠፋህምም፣ ለአባቶችህም የማለላቸውን ቃል ኪዳኑን አይረሳም። እግዚአብሔር ሰውን በምድር ላይ ከፈጠረው ጀምሮ ከሰማይ ዳር እስከ ዳርቻዋ ድረስ ከቶ እንዲህ ያለ ታላቅ ነገር ወይም እንደርሱ ያለ ተሰምቶ እንደሆነ ካንተ በፊት የነበረውን የቀደመውን ዘመን ጠይቅ። አንተ ከእሳት ውስጥ ሆኖ ሲናገር የእግዚአብሔርን ድምፅ እንደሰማ ሌላ ሕዝብ ሰምቶ በሕይወት ይኖራልን? አምላካችሁ እግዚአብሔር በዓይናችሁ ፊት በግብፅ ለእናንተ እንደሰራው ሁሉ በፈተናና በተአምራት በድንቅና በሰልፍ በጸናች እጅና በተዘረጋ ክንድ በታላቅን ማስፈራት እግዚአብሔር ከሌላ ሕዝብ መካከል ገብቶ ለእርሱ ሕዝብን ይወስድ ዘንድ ሞክሮ ነበርን? እግዚአብሔርም አምላክ እንደሆነ ታውቅ ዘንድ ይህ ለአንተ ተገለጠ። ከእርሱም ሌላ አምላክ የለም። ያስተምር ዘንድ ከሰማይ ድምፁን አሰማህ፣ በምድርም ላይ ታላቁን እሳት አሳየ፣ ከእሳትም ውስጥ ቃሉን ሰማህ። አባቶችህን ወዷልና ከእነርሱ በኋላ ዘራቸውን መረጠ፣ ዛሬ እንደሆነ ሁሉ ከአንተ የጸኑትን ታላላቆችን አህዛብ በፊትህ እንዲያወጣ፣ አንተንም እንዲያገባህ፣ ምድራቸውን ርስት አድርጎ እንዲሰጥ ከአንተ ጋር ሆኖ በታላቅ ኃይሉ ከግብፅ አወጣ። እንግዲህ እግዚአብሔር በላይ በሰማይ በታችም በምድር አምላክ እንደሆነ ሌላም እንደሌለ ዛሬ እወቅ፣ በልብህም ያዝ ለአንተ ከአንተም በኋላ ለልጆችህ መልካም ይሆን ዘንድ አምላክህም እግዚአብሔር ለዘላለም በሚሰጥህ ምድር እድሜህ ይረዝም ዘንድ እኔ ዛሬ የማዘህን ስርዓቱንና ትእዛዙን ጠብቅ። በዚያን ጊዜ ሙሴ ትናንት ከትናንት በስቲያ ጠላቱ ያልሆነውን ባልንጀራውን ሳያውቅ የገደለ ገዳዩ ይሸሽባቸው ዘንድ ከእነዚህ ከተሞች ወደ አንዲቱ ሸሽቶ በህይወት ይኖር ዘንድ በምስራቅ በኩል በዮርዳኖስ ማዶ ሶስት ከተሞችን ለየ። ከተሞቹም ለሮቤል ነገድ በምድረ በዳ በደልዳላ ስፍራ ያለ ቦሶር ለጋድም ነገድ በገለአድ ያለ ራሞት ለምናሴም ነገድ በባሳን ያለ ጎላን ነበሩ። ሙሴም በእስራኤል ልጆች ፊት ያኖራት ህግ ይህች ናት። ሙሴና የእስራኤል ልጆች ከግብጽ ከወጡ በኋላ በመቱት በሐሴቦን ተቀምጦ በነበረው በአሞራውያን ንጉስ በሴዮን ምድር በቤተ ፌጎር አንጻር ባለው ሸለቆ በዮርዳኖስ ማዶ ከግብጽ በወጡ ጊዜ ሙሴ ለእስራኤል ልጆች የተናገረው ምስክርና ስርዓት ፍርድም ይህ ነው። የእርሱንና የባሳንን ንጉስ የአግን ምድር በምስራቅ በኩል በዮርዳኖስ ማዶ የነበሩትን የሁለቱን አሞራውያንን ነገስታት ምድር በአርኖን ወንዝ ዳር ካለችው ከአርኤር ጀምሮ እስከ ሲዮን ተራራ እስከ አርሞኒኤም ድረስ በምስራቅ በኩል በዮርዳኖስ ማዶ ከፈስጋ ተራራ በታች ያለውን አረባ ሁሉ እስከ አረባ ባህር ድረስ ወሰዱ። ምዕራፍ አምስት ሙሴም እስራኤልን ሁሉ ጠርቶ አላቸው፣ እስራኤል ሆይ እንድትማሯት በማድረግም እንድትጠብቋት ዛሬ በጆሯችሁ የምናገራትን ስርዓትና ፍርድ ስሙ። አምላካችን እግዚአብሔር በኮሬብ ከእኛ ጋር ቃል ኪዳን አደረገ። እግዚአብሔር ዛሬ በዚህ በህይወት ካለነው ከእኛ ከሁላችን ጋር እንጂ ከአባቶቻችን ጋር ይህችን ቃል ኪዳን አላደረገም። በተራራው ላይ በእሳት ውስጥ ሆኖ እግዚአብሔር ፊት ለፊት ተናገራችሁ። እኔ የእግዚአብሔርን ቃል እነግራችሁ ዘንድ በዚያን ጊዜ በእግዚአብሔርና በእናንተ መካከል ቆሜ ነበረ። እናንተ በእሳቱ ምክንያት ፈርታችኋልና ወደ ተራራውም አልወጣችሁም። እርሱም አለ፣ ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሆኑል በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ። በሚጠሉኝ እስከ ሶስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትዛዜን ለሚጠብቁ እስከ ሺህ ትውልድ ድረስ ምረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና አትስገድላቸው፣ አታምልካቸውም። የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። እግዚአብሔር አምላክህ እንዳዘዘህ የሰንበትን ቀን ትቀድሰው ዘንድ ጠብቅ። ስድስት ቀን ስራ፣ ተግባርህን ሁሉ አድርግ። ሰባተኛውን ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ እንደምታርፍ ሎሌህና ገረድህ ያርፉ ዘንድ አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም በሬህም አህያህም ከብትህም ሁሉ በደጆችህም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። አንተም በግብፅ ባሪያ እንደነበርክ አስብ። እግዚአብሔር አምላክህ በጸናች እጅና በተዘረጋች ግንድ ከዚያ አወጣ። ስለዚህ እግዚአብሔር አምላክህ የሰንበትን ቀን ትጠብቅ ዘንድ አዘዘ። እግዚአብሔር አምላክህ እንዳዘዘህ አባትና እናትህን አክብር፣ እግዚአብሔር አምላክህ በሚሰጥህ ምድር ላይ እድሜህ እንዲረዝም መልካምም እንዲሆንልህ። አትግደል። አታመንዝር። አትስረቅ። በባልንጀራህ ላይ በሐሰት አትመስክር። የባልንጀራህን ሚስት አትመኝ። የባልንጀራህን ቤት፣ እርሻውን፣ ሎሌውን፣ ገረዱን፣ በሬውን፣ አህያውን ከባልንጀራህም ገንዘብ ሁሉ ማናቸውንም አትመኝ። እግዚአብሔር በተራራው ላይ በእሳትና በደመና በጨለማም ውስጥ ሆኖ በታላቅ ድምፅ እነዚህን ቃሎች ለጉባኤያችሁ ሁሉ ተናገረ፣ ምንም ምን አልጨመረም። በሁለቱ የድንጋይ ጽላቶች ላይ ጻፋቸው፣ ለእኔም ሰጣቸው። ተራራው በእሳት ሲነድ ከጨለማ ውስጥ ድምፁን በሰማችሁ ጊዜ እናንተ የነገዶቻችሁ አለቆች ሽማግሌዎቻችሁም ወደ እኔ ቀረባችሁ፣ አላችሁም፣ እነሆ አምላካችን እግዚአብሔር ክብሩንና ታላቅነቱን አሳይቶናል፣ ከእሳቱም ውስጥ ድምፁን ሰምተናል። እግዚአብሔር ከሰው ጋር ሲነጋገር ሰውየውም በሕይወት ሲኖር ዛሬ አይተናል። አሁን እንግዲህ ይቺ ታላቂቱ እሳት ታቃጥለናለች እና ለምን እንሞታለን? እኛ የአምላካችንን የእግዚአብሔርን ድምጽ ደግሞ ብንሰማ እንሞታለን። ከስጋ ለባሽ ሁሉ እኛ እንደሰማን በእሳት ውስጥ ሆኖ ሲናገር የህያው አምላክን ድምፅ ሰምቶ በህይወት የኖረ ማን ነው? አንተ ቅረብ፣ አምላካችን እግዚአብሔር የሚለውን ሁሉ ስማ። አምላካችን እግዚአብሔርም ለአንተ የሚናገረውን ሁሉ ለእኛ ንገረን፣ እኛም ሰምተን እናደርገዋለን። በተናገራችሁኝም ጊዜ እግዚአብሔር የእናንተን ቃል ድምፅ ሰማ። እግዚአብሔርም አለኝ። ይህ ህዝብ የተናገሩህን ቃል ድምፅ ሰምቻ አለሁ። የተናገሩ ሁሉ መልካም ነገር ነው። ለእነርሱም ለዘላለምም ለልጆቻቸው መልካም የሆነላቸው ዘንድ እንዲፈሩኝ፣ ሁልጊዜም ትእዛዜን ሁሉ እንዲጠብቁ እንዲህ ያለ ልብ ምን ነው በሆነላቸው ሄደህ ወደ ድንኳናችሁ ተመለሱ በላቸው። አንተ ግን በዚህ በእኔ ዘንድ ቁም ርስት አድርጌ የምሰጣቸውን ምድር ላይ ያደርጓት ዘንድ የምታስተምራቸውን ትእዛዜና ስርዓቴን ፍርዴንም ሁሉ እነግርሃለሁ። እግዚአብሔር አምላካችሁ እንዳዘዛችሁ ታደርጉ ዘንድ ጠብቁ፤ ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ። በህይወት እንድትኖሩ መልካምም እንዲሆንላችሁ በምትወርሷት ምድር እድሜያችሁ እንዲረዝም እግዚአብሔር አምላካችሁ ባዘዛችሁ መንገድ ሁሉ ሂዱ። ምዕራፍ ስድስት አንተ ልጅህም የልጅ ልጅህም በእድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታደርጓት ዘንድ አምላክህን እግዚአብሔርን ፈርተህ እኔ ለአንተ ያዘዝኩትን ስርዓቱንና ትእዛዙን ሁሉ ተጠብቅ ዘንድ እድሜህም ይረዘም ዘንድ አምላካችሁ እግዚአብሔር እንዳስተምራችሁ ያዘዛት ትእዛዝና ስርዓትም ፍርድም ይችናት። እንግዲህ እስራኤል ሆይ ስማ! መልካምም እንዲሆንልህ የአባቶችህ አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብ፣ በፍጹምም ነፍስ፣ በፍጹምም ኃይልህ ውደድ። እኔም ዛሬ አንተ የማዘውን ይህንን ቃል በልብህ ያዝ። ለልጆችህም አስተምረው በቤትህ ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም ተጫወተው። በእጅህም ምልክት አድርገህ ሰረው፣ በዓይኖችህም መካከል እንደ ክታብ ይሆንልህ። በቤትህ መቃኖች በደጃፍህም በሮች ላይ ጻፈው። አምላክህ እግዚአብሔር ላንተ ሊሰጣት ለአባቶችህ ለአብርሃም ለይስሐቅና ለያዕቆብ ወደ ማለላቸው ምድር ባገባህ ጊዜ ያልሰራሃቸውንም ታላቅና መልካም ከተሞች ያልሞላሃቸውንም ሀብትን የሞሉ ቤቶች ያልማስሃቸውንም የተማሱ ጉድጓዶች ያልተከልካቸውን ወይንና ወይራ በሰጠህ ጊዜ በበላህና በጠገብክ ጊዜ በዚያን ጊዜ ከግብፅ ምድር ከባርነት ቤት ያወጣህን እግዚአብሔርን እንዳትረሳ ተጠንቀቅ። አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ በስሙም ማል። በመካከልህ ያለው አምላክህ እግዚአብሔር ቀናተኛ አምላክ ነውና የአምላክህ የእግዚአብሔር ቁጣ እንዳይነድብህ ከምድርም ፊት እንዳያጠፋ በዙሪያችሁ ያሉት አህዛብ የሚያመልኳቸውን ሌሎች አማልክት አትከተሉ በማሳህ እንደፈተናችሁት አምላካችሁን እግዚአብሔርን አትፈታተኑት ለእናንተ ያዘዘውን የአምላካችሁን የእግዚአብሔርን ትእዛዝ ምስክሩንም ስርዓቱንም አጥብቃችሁ ጠብቁ መልካም የሚሆንልህ ዘንድ እግዚአብሔር ለአባቶችህ ወደ ማለላቸው ወደ መልካሚቱ ምድር ገብተ እርሷን ትወርስ ዘንድ እግዚአብሔር እንደተናገረ ጠላቶችህን ሁሉ ከፊትህ ያወጣልህ ዘንድ በእግዚአብሔር ፊት ቅኑንና መልካሙን አድርግ በኋለኛውም ዘመን ልጅህ አምላካችን እግዚአብሔር ያዘዛችሁ ምስክርና ስርዓት ፍርድስ ምንድን ነው ብሎ በጠየቀ ጊዜ አንተ ልጅህን በለው በግብፅ የፈርዖን ባሪያዎች ነበርን። እግዚአብሔርም በጽኑ እጅ ከግብፅ አወጣን። እግዚአብሔርም በግብፅና በፈርዖን በቤቱም ሁሉ ላይ እኛ እያየን ታላቅና ክፉ ምልክት ተአምራትም አደረገ። ለአባቶቻችን ወደ ማለላቸው ምድር አግብቶ እርሷን ይሰጠን ዘንድ ከዚያ አወጣን። እንደዛሬም በህይወት እንዲያኖረን ሁሉ ጊዜ መልካም እንዲሆንልን አምላካችንን እግዚአብሔርን እንፈራ ዘንድ ይህችንም ስርዓት ሁሉ እናደርግ ዘንድ እግዚአብሔር አዘዘን። እርሱም እንዳዘዘን በአምላካችን በእግዚአብሔር ፊት እናደርጋት ዘንድ ይህችን ትእዛዝ ሁሉ ብንጠብቅ ለእኛ ጽድቅ ይሆንልናል፣ ይላል የዛሬ ንባባችን። ይሄ ነበረ። ከምሽቱ ሶስት ሰዓት ላይ ቲክቶክና ቴሌግራም ላይ ላይቭ የእግዚአብሔርን ቃል በጥልቀት ስለምናጠና መታቸው እንድታጠኑ እንደሁልጊዜ ጋብዛችኋለሁ። ጸጋ ይብዛላችሁ።